ውስዳል መንገድ ያመጣል መንገድ የሚለው ሀገርኛ አባባል የመንገድን አስፈላጊነት በቅጡ ከተረዱ አንደበቶች እንደወጣ ያሳያል። መንገድ ከግንኙነት አገልግሎትም በላይ ነው። የአንድ ሀገር ምጣኔ ሀብት ማሳያ፣ የማህበራዊ አገልግሎቶች ማዳረሻ፣ የስልጣኔ ምሳሌና በርካታ ሚናዎች እንዳሉት ይታመናል። መንገድ ለአንድ ማህበረሰብ ትልቅ የመገናኛ አውታር ነው ብለን ነው የምናስበው መንገዶችን ደግሞ ባዘመናቸው ቁጥር ሰዎች እርስ በርስ የሚገናኙበትን የመገናኛ መንገዶቻቸውን ቀላል እንዲሆን ተደራሽ መሆንና በተለይም አሁን እንደኛ አገር በማደግ ላይ ያሉ ሀገሮች መንገድን በተሻለ መንገድ በሚገነቡበት ሰዓት ላይ የሚፈልጓቸውን ግብአቶች፣ የግብርና ግብአቶች፣ የመድኃኒት አቅርቦቶች ሌሎች ሌሎችም ከትምህርት ጋር በተገናኘ ከግብርና ጋር በተገናኘ ከጤና ጋር በተገናኘ በአጠቃላይ ለሰው ልጅ አስፈላጊ የሆኑትን ነገሮች በቀላሉ ተደራሽ ለማድረግ ከምንጠቀምባቸው የኮሚኒኬሽን አውታሮች አንዱ መንገድ ነው። ስለዚህ መንገድን በተሻለ መንገድ ሰራ ማለት ሕዝብ ለሕዝብ ያለንን የግንኙነት አውታር በጣም እያቀራረብን ኮሚኒኬሽናችን እና ያለንን የሕብረ ብሔራዊ አንድነት የማጠናከሪያ ቀላሉ የኮሚኒኬሽን ዌይ ነው ማለት ነው። በሀገራችን ቀደም ሲል የመንገድ ግንባታ ሀሳቤ ተሽከርካሪዎችን ታሳቢ ያደረገ ብቻ ከመሆኑን ባሻገር ከመነሻ ወደ መዳረሻ የሚያስኬድ መስመር ብቻ ነበር። ከስነ ውበት፣ ከትራፊክ መጨናነቅና በየመንገዱ ላይ ስለሚገኙ አገልግሎቶች ሁሉ እምብዛም አሳሳቢ ያልነበረበት ነበር። በጥቅሉ መንገድ መዘርጋት ብንለው ሳይሻል አይቀርም። አለፍ ካለም በአደባባዮች የተሞላ ከተማ ማየት እየተስፋፋም ነበር። ቀደም ሲል የነበረው አጠቃላይ የመንገድ ግንባታ ሀሳቤ በዋናነት ይሄ አውራ ጎዳና ወይም ደግሞ ሃይዌይ ኮንሰፕት ብለን በምንለው ተሽከርካሪዎችን ብቻ ታሳቢ ባደረገ ሁኔታ የሚገነባ እና አብዛኛውን ቦታ የመንገድ ተሰስሮ ብዙም ያን ያህል የጎላ ባለመሆኑ ምናልባት አንዳንድ ቦታዎች ላይ የመንገድ መጋጠሚያ ቦታዎች የሚያስፈልጋቸው ቦታዎች ካልሆነ በስተቀር ብዙ በዛ ደረጃ ያለ ሁኔታ አልነበረም። ነገር ግን አሁን ከተማዋ እያደገች ከመምጣቷ ጋር ተያይዞ ዘመናዊም ከተማ ስለሆነች የስትሬት ኮንሰፕት የሚለው የመንገድ ግንባታ ሀሳቤ ሁሉንም የትራፊክ እንቅስቃሴ በአግባቡ ማስተናገድ በሚያስችል አይነት ሁኔታ የመንገድ ግንባታ ስራዎች እየተገነቡ ይገኛሉ። ከተሞች እየተስፋፉ በመጡ ቁጥር የመንገድ ኔትወርኩን በዛው ልክ እያደገ ስለሚመጣ ይህንን ታሳቢ ያደረገ ደግሞ የመንገድ መገናኛ ቦታዎች ላይ ያሉ ችግሮች መፈታት ይኖርበታል። ስለዚህ አዲስ አበባ ውስጥ መጀመሪያ አካባቢ ላይ የመንገድ መጋጠሚያዎች አካባቢ የነበረውን ችግር ለመፍታት አደባባዮች መጠቀም በብዛት የነበረበት ሁኔታ እንደነበር ማየት ይቻላል። ከዛ በኋላ ግን የአደባባዩ ሁኔታ የትራፊክ እንቅስቃሴውን በከፍተኛ ሁኔታ እየጎተተው ሲመጣ አደባባዮችን በማንሳት በትራፊክ መብራት የመቀየር ሁኔታዎች እንደ አማራጭ ተደርጎ መፍትሄ ተደርጎ ሲሰራበት ቆይቷል። አሁን ላይ ደግሞ የትራፊክ እንቅስቃሴው ከዛም በላይ አድጎ እየጨመረ ሲመጣ አንደኛውን በላይ ሌላኛውን በታች በኩል ማስተላለፍ የሚችል ደግሞ የትራፊክ ማሳለጫ ተሸጋጋሪ ድልድዮች ግንባታ መሰራት ጀምሯል። መንገድን በተለያየ አቅጣጫ እንዲያገናኝ አድርጎ መገንባት የተሽከርካሪ ፍሰትን ያሳልጣል። አንዳንድ አካባቢዎች ከበርካታ አቅጣጫ የሚመጡ መስመሮች አሏቸው። ታዲያ እነዚህን የመንገድ መስመሮች በሚገባ ሊያተላልፍ የሚችል ፈጠር ያስፈልጋል። ይህም የመንገድ ማሳለጫ በሚል ተሰይሟል። መንገድ ማሳለጫዎች ማለት ያው አንድ መንገድ መቼም ራሱ ብቻውን ችሎ ከሀ ወደ ለ ብቻውን አይወስደንም። በመሀሉ ላይ በየቦታው ሌሎች መንገዶች መጥተው ይገናኙታል። የእነኛ መንገዶች በሚገናኙበት ጊዜ እንዴት አድርገን? ከነሱ ጋር የተዋሃደ የተዋቀረ መንገድ እንዲኖር ምን ማድረግ አለብን የሚለውን ለመመለስ ነው ማሳለጫዎች የሚዘጋጁት። አንድ መንገድ ቀጥ ብሎ ሲሄድ በጎኑ ከፊት ለፊቱ ከጥፋቱ የተለያዩ መንገዶች መጥተው ይገናኙታል እና እነኛም መንገዶች እንዴት አድርገን ከዚህ መንገድ ጋር አዋቅረን እንሂድ የሚል ነው። የመንገድ ማሳለጫ ዋና ትርጉሙ፣ ማሳለጫ መንገድ የሚለው አንደኛው ይሄ የመንገድ ፍሰት ወይም በትራፊክ ጃሚንግ ላይ ወይም በትራፊክ መጨናነቅ ላይ የሚመጡ የትራፊክ መጓተቶችን አቅልለን ወይም ሌላ አደጋ በማይደርስ መልኩ ሰዎች በቀላሉ ከአንድ ቦታ ወደ አንድ ቦታ ተጓጉዞ መድረስ የሚችሉበትን እና አማራጭ መንገዶችን የምንሰራባቸው ያው በተለምዶ የማሳለጫ መንገድ የምንላቸው ናቸው። ይሄ ማለት ግን ምንድነው ከዋናው መንገድ የሚለይ ሳይሆን ዋናው መንገድ እያል ነገር ግን የዋናው መንገድ የትራፊክ ፍሰት የምንቀንስባቸው አማራጭ መንገዶችን የምንገነባበት አንዱ የኢንፍራስትራክቸር ፓርት ነው ማለት ነው። ስለዚህ ባንድም በሊያም የመንገድ አካል ስለሆነ የኮሚኒኬሽን ያችንን ቀላልና ተደራሽ የምንሆንበትን የኢንዱስትሪው አንዱ አካል ብለን መውሰድ እንችላለን። ባለሙያዎቹ በዝርዝር ሊገልጿቸው የሚችሉ የመንገድ ማሳለጫ አይነቶች አሉ። እንደ የመንገዱ አቅጣጫ ብዛትና አገልግሎት እንዲሁም በመንገዱ እንደሚኖረው ተሽከርካሪ እና እግረኛ ፍሰት ይወሰናሉ። አሁን አሁን በኢትዮጵያም በተለይም በአዲስ አበባ ለማሳለጫ መንገዶች በምሳሌነት የሚጠቀሱ አሉ። የተለያዩ አይነት ማሳለጫዎች አሉ። ለምሳሌ ያህል ቲጃክሽን የሚባል አለ። ቲጃክሽን ማለት የቺ እንግሊዝኛዋ ፊደልቲ የምትባለውን የሚመስል ነው። አንድ ቀጥ ያለ መንገድ መጥቶ ሌላ በዘጠና ዲግሪ መጥቶ ሲገናኙ አይነት ነገር። ለምሳሌ ያህል የወሎ ሰፈር ጋ ያለው ከቦሌ ወደ መስቀል አደባባይ የመጣውን መንገድ መጥቶ ከወሎ ሰፈር ተነስቶ ወደ ጎተራ ስሄድ ተገናኘው። እንደዚ አይነት ማሳለጫዎች ቲ ጃክሽን ተብሎ ይጠራሉ። ቲን ምስለ የሚመስሉ ማለት ነው። ሌሎቹ ደግሞ ዋይ ጃክሽን የሚባሉ አሉ። እነሱ ደግሞ ሶስት መንገዶች እንደማለት ናቸው። ሁለት በአንግል ያሉ ዋይ የምትባለው እኔ እንግሊዝኛ ፊደል ነው የሚወክለው። ሁለት በአንግል ያሉ መንገዶች መጥተው እንደገና ሌላ ቀጥ ብለው አብሮ ሲሄዱ ወይም አንዱ መንገድ ወደ ሁለት ብራንች ሲያደርግ ሲከፋፈል የምናየውን መንገድ ነው ዋይ ጃክሽን የሚባለው። ሌላው ይሄ ክሮስ የሚደራረጉ የተለመዱ መንገዶች ናቸው። አንድ ቀጥ ያለ መንገድ ከሌላ ቀጥ ያለ መንገድ ጋር ሲተላለፍ የምናገኘውን አይነት ነገር የሚተላለፉ መንገዶች ናቸው። እነሱ በየሰፈሩ በየቦታውም ይታያሉ። እነዚህ የማሳለጫ መንገዶች ዘርፈ ብዙ ናቸው። ቅድም ልናነሳው እንደሞከር ነው ትልቁ አገልግሎታቸው የትራፊክ ፍሰቱን ቀንሰን ከአንድ ቦታ ወደ አንድ ቦታ በቀላሉ ተደራሽ የምንሆንባቸውን ነው። በተለይ አሁን እንደ ሀገር የጀመር ናቸው እነዚህ ሜጋ ፕሮጀክቶች ላይ በተለይ እነዚህ ሳስፔንድድ ብሪጅ የምንላቸው በብዙ የሀገራችን ክፍሎች እየተገነቡ ናቸው። እነዚህ አንደኛው ውበት አላቸው፣ ሁለተኛ ደግሞ ለቱሪስት መስህብ ሆነው የቱሪስት እይታን በቀላሉ የሚፈልጓቸው ነገሮች ለማየት የሚያስችሉ ናቸው። ሌላው ምናልባት እነዚህ ኬብል ትራንስፖርቴሽን የምንላቸዋሉ፣ ምናልባት እኛ ሀገር ያው በቅርብ እንጀምራለን ብለን የምናስበው ሌላው እነዚህ ኦቨርፓስ ቅድመ የሚያልከው ከትራፊክ መጨናነቅ ጋር የሚመጣውን የእግረኞችን ፍሰት ለመቀነስ የሚረዳን በተለይ ኦቨርፓስ አድርገን እግረኞች በቀላሉ ከዋናው የመኪና መጓዣ ይልቅ ሌላ አማራጭ መንገድ ፈልገው የሚጓዙበት ነው። አንደርግራውንድ ደግሞ በተለይ አሁን እዚህ አራት ኪሎ ጋር የተሰራውን እንደ አንድ ጥሩ እይታ መውሰድ የምንችለው ነው። አራት ኪሎ አሁን አራት ኪሎ እንደዚሁ እንደዚያ ቢቆራረጡ መንገዶች፣ እንደውም አራት ኪሎ የተባለው አራት መንገዶች ስለሚገናኙበት ነው፣ ስድስት ኪሎ የተባለው ስድስት መንገዶች ስለሚገናኙ ነው የሚል አባባል አለ። ከኮተቤ የሚመጣው ከፒያሳ የሚመጣው ከስድስት ኪሎ ከላይ የሚመጣው እንደገና ደግሞ ከታች ከቤተ መንግስት የሚመጣው መንገዶች አንድ ላይ ተገናኙና የአራት ኪሎን አደባባይ ወይም የአራት ኪሎ ፈጥሩ እና ስድስትም ቅድም እንደ ስድስት ኪሎ እንዳልነው አምስት መንገድም ከዛም በላይ መንገዶች ሊመጡ ይችላሉ። ወደ ጎተራ ስንመጣ ማነው ወደ መገናኛ ስንመጣ እስከ 13 መንገዶች ድረስ ለተለያየ ዳይሬክሽን መጥተው ይገናኛሉና እነኛም መንገዶች አንድ ላይ አስተባብረን ውጤታማ የሆነ የትራፊክ እንቅስቃሴ የምናደርግባቸው አካሄዶች ናቸው። መንገድ ማሳለጫ በዋናነት ጎልቶ የሚጠቀሰው የጎተራ አካባቢ የተሰራው የትራፊክ ማሳለጫ ነው። ከዛ በተጨማሪ ከዛ በኋላ ባሉት ዓመታትም በኢምፔሪያል በለቡ በቦሌ ሚካኤል አካባቢ እንደዚሁም ደግሞ የቃሊቲ ቱሉ ድምቱ የመንገድ ግንባታ ፕሮጀክት አካል በሆኑት በቃሊቲ ማሰልጠኛ አካባቢ በጥሮንሽ ቤጂንግ ሆስፒታል አካባቢ እንደዚሁም ጋሪ ድልድይ ተብሎ በሚጠራው አካባቢ የተሰሩት የትራፊክ መሸጋገሪያ ድልድዮች በቅርብ ጊዜ ከተሰሩት መካከል የሚጠቀሱ ናቸው። ከዛ ውጭ በመገናኛ አካባቢ ያለውን የመንገድ ኔትወርክ ብንመለከት እንደዚሁም ደግሞ ወደ ጽዮን ሆቴል አካባቢ መዳረሻ የውስጠኛው ቀለበት መንገድን ተከትሎ የትራፊክ መንገድ መጋጠሚያ ቦታዎች ላይ ያለውን የትራፊክ ጫና ለመቀነስ የትራፊክ እንቅስቃሴውን የሚያሳልጥ የመንገድ መሰረተ ልማት ለመገንባት ተሞክሯል፣ ተሰርቷል። ስለዚህ በአጠቃላይ የትራፊክ ማሳለጫ የሚባለው የትራፊክ እንቅስቃሴውን የሚያቀላጥፍ በተለያየ ስትራክቸር የሚገነባ የመንገድ ኔትወርክ እንዲኖር ማድረግ ማድረግና የትራፊክ ፍሰቱን ቀልጣፋ ለማድረግ የሚሰራውን ስራ የሚያካትት ነው። የማሳለጫ መንገዶችን መገንባት ከማቀድ ጀምሮ በንድፍ እስከሚያልፉ ጉዳዮች ከግምት የሚገቡ ሀሳቦች አሉ። አዋጭነት፣ ንድፍ፣ የተሽከርካሪና እግረኛ ፍሰት፣ የማሳለጫው አይነት፣ የቦታው ምቹነትና ከስነ ውበትም ጋር የሚያያዙ ጉዳዮች በግንባታ ወቅት ከግምት የሚገቡ እንደሆኑ ባለሙያዎች ያነሳሉ። በተለይም በድልድይ መልክ የሚገነቡት የማሳለጫ አይነቶች ዘመኑ ባፈራቸው እጅግ ድንቅ ማሽኖች ሲገነቡ ማየት አግራሞትም ይፈጥራል። ወደ ኦቨርፓሶቹ እንግዲህ ያው ሚኒመም አምስት ነጥብ አራት ሜትር ሀይት እንዲኖራቸው ይፈለጋል። ቅድም እንዳልከው በእንትን የሚሰሩበት ሁኔታ አለ። ኦን ሲቲዩ ማለት ሳይቱ ላይ የሚሰሩ አለ፣ ደግሞ ተገጣጣሚ ደግሞ አሉ እና አሁን እንግዲህ በብዛት ፕሪፋብ አሁንም አዲሶቹ ቤቶች ምንም በዘንድሮ የሚሰሩት የተባሉት እንደሚታሰቡ እንደዚሁ በፋብሪካ ተመርቶ ቶሎ ቶሎ የፍጥነት ሁኔታ አለ። ያ እንደዚህ አይነት ድልድዮች ተሰርተዋል፣ እዚህ አዲስ አበባ ውስጥ ነው። በተለይ ቻይኖቹ በብዛት የሚሰሩበታል። እና ይሄ የመንግስቱ ነው። ኢኮስኮ ወይም ኢደብሊውሲ የሚባለው ድርጅት መሆን ኢትዮጵያ ውስጥ ብዙ ፕሪፋብሪኬትድ ተደርገው ተጭነው የመጡበትና በትክክል ሄደው ቦታው ላይ ካለምንም ችግር የሚገጠሙበት የፈጠነ አሰራር እየተለመደ የመጣበት ሁኔታ ነው ያለው፣ እና እሱ ይበል የሚያሰኝ ነው። በተለይ አሁን የትራፊክ ተሸጋጋሪ ድልድዮች ግንባታ በሚከናወንበት ወቅት አብዛኞቹ ቦታዎች ላይ የተሰሩት የትራፊክ ማሳለጫ ተሸጋጋሪ ድልድዮች በቻይና ካምፓኒዎች የተገነቡ ናቸው። እና ቀደም ብዬ ለመግለጽ እንደሞከርኩት የድልድዩ ዋናው ተሸካሚ ቋሚ ፓርት እዚያው ቦታው ላይ ግንባታው ይከናወናል። እሱ ከወጣ በኋላ የድልድዩን ደግሞ የተሽከርካሪዎች መተላለፊያ የሚሆነውን ፓርት ደግሞ ተሸክሞ የሚመጣው ተሽከርካሪ በጣም ግዙፍ ነው፣ ረጅም ናቸው። አንዳንዴ እንዴት ነው እየተነዱ ራሱ የሚመጡት የሚለው ነገር እንትን ይላል እና በጣም በሚገርም አይነት ሁኔታ ዘመናዊ ቴክኖሎጂን ተጠቅሞ በነዛ ተሽከርካሪዎች አጓጉዞ ነው የድልድዮቹን ግንባታ ለመስራት ጥረት ሲደረግ የቆየው። እና ከዚህ አንጻር ቴክኖሎጂው ወደ ሀገራችን ገብቶ እየተሰራበት ያለው ሁኔታ አሁን ዓለም ከደረሰበት እድገት ደረጃ አንጻር አብረን እየተከተልን እየመጣንባቸው ያሉባቸው ሁኔታዎች መሆናቸውን የሚያሳይ ነው። የቦታው ቶፖግራፊም ዲክቴት ያደርጋል፣ ይመራል። አሁን መሻለኪያ ላይ አይተን እንደሆነ ድሮ ላይ ወቶ ነበረ መንገዱ ራሱ ይመጣና መሻለኪያ ላይ ከፍ ብሎ ወጥቶ እንደገና ወደ አብዮት አሁን የተሰራው ግን በዛው በመጣበት ከመስከረም በመጣበት ኢሊቬሽን ነው የገባው። እና ባቡሩ ከላይ መሄድ ይችል ነበር ባቡሩ ስላልቀጠረ ነው። እና እንትን ምንም ማየት አለብን። ቴሬኑም ለዛ ቦታ ይሆናል ወይ የግድ ኦቨርፓስ፣ የግድ አንደርፓስ አንወሰንም። ቴሬኑም ኢሹ ማለት የቦታው አቀማመጥ የትኛውን ኢንተርቼንጅ እንደምናደርግ ይመራናል እንጂ በሙሉ ቦታ ላይ ሁሉም ቦታ ላይ አንደርፓስና ኦቨርፓስ ብቻ እንስራ የሚለው ብቻ እንትን አይሆንም፣ የመውጫ መንገድም አይሆንም። በተለያዩ ፓራሜትሮች ይለካል። አንደኛው ለምሳሌ ስትራክቸራሊ ነው። ሁለተኛው ኤሌክትሪካሊ ነው፣ ኤሌክትሪክ የሚነካቸው ካሉ። ሌላው የሳኒተሪ ስራዎች ናቸው። አራተኛው ደግሞ ከዚህ ከውበት ጋር ከመጀመሪያ ከንድፍ ሀሳብ ስራ ጀምሮ አርኪቴክቸራል የምንለውን ስራ በሁሉም ስራዎች መነሻ ሀሳብ ይዞ የሚመጣ ያ ስለሆነ፣ ያ ሁሉ ትክክለኛ ነው ወይ የሚለውንም በቅድመ ጥናት ወቅት ወይም በቅድመ የንድፈ ስራ ወቅት ቼክ እናደርጋለን። ያንን ቼክ ስናደርግ የምንገነባውን ግባትና እያንዳንዱ የግንባታ ማትሪያል ምን መምሰል አለበት የሚለውን ወደ ተግባር ሳንገባ ፊት በዲዛይን ፕሪድ ላይ ነው የሚያልቀው። ሌላው በዲዛይን ፕሪድ የሚያልቀው ምንድነው? ያ ግንባታ በአጠቃላይ ምን ያህል ኮስት ያደርጋል፣ እንዴት ተደርጎ ነው ማኔጅ የሚደረገው፣ ምን ያህል የሰው ሀይል ያስፈልገዋል የሚለውንም በዛው በዲዛይን ክለሳኛ ዲዛይን ሪቪው ነው የምንለው። በዲዛይን ሪቪው ወቅት በደንብ ኩክ ተደርጎ ተዘጋጅቶ ከዛ በኋላ ይሄ በዚህ መልክ መገንባት አለበት የሚለውን ውሳኔ ሲያገኝ ወደ ተግባር እንዲገባ ጥያቄውን ላቀረበ አካል ምላሽ ይሰጣል። የማሳለጫ መንገዶችም ልክ እንደ መደበኛ መንገዶችና ሌሎች ግንባታዎች ሁሉ በግንባታ ወቅት የጥራትና የአገልግሎት ዘመናቸው ፍተሻ ይደረግባቸዋል። በአዲስ አበባ የተገነቡ የማሳለጫ መንገዶችን ጥራትና እድሜ እንደ ማሳያ ብንወስድ ተገቢውን መለኪያ ተደርጎባቸዋል ተብሏል። የተሸጋጋሪ ድልድዮቹ የጥራት ደረጃ በእውነት በጣም በሚገርም አይነት ሁኔታ ነው እየተሰሩ ያሉት። ለምሳሌ በየቃሊቲ ቱሉ ዲምቱ የመንገድ ግንባታ ፕሮጀክት፣ ሌላኛው ወንድሞ ብለን እንጥራውና በተመሳሳይ ጊዜ ግንባታ ስራቸው ተጀምሮ በተመሳሳይ ጊዜ ተጠናቀው አብሮ የተመረቁ መንገዶች ናቸው። የቂሊንጦ ቃሊቲ የመንገድ ግንባታ ፕሮጀክት እዚህ የመንገድ ግንባታ ፕሮጀክት ሲከናወን በትልቁ አቃቂ ወንዝ መሸጋገሪያ የተሰራው ድልድይ ወደ 325 ሜትር ርዝመት ያለው በጣም ትልቅ ድልድይ ነው የተሰራው። ከመሬት በላይ ከውሃው ጠለል በላይ ድልድዩ ጫፍ እስካለበት ድረስ ደግሞ ወደ 42 ሜትር ከፍታ ያለው ድልድይ ነው የተገነባው። እንግዲህ ምን ያህል ረጅም እንደሆነ እና ምን ያህል ግዙፍ ስራ እንደተሰራ ለማየት ይቻላል። እና በነዚያ አካባቢ የተሰሩት ስራዎች ረጅም ዓመት አገልግሎት እንዲሰጡ ታሳቢ ተደርጎ የሚገነቡ ናቸው እና የጥራት ደረጃቸው በየጊዜው ተገቢ ክትትል ሲደረግበት የነበረ እናም ደግሞ በጥራት የተገነቡና ና የጂ ፕላስ ፎር ሕንፃ ከፍታ ያህል ድረስ ያላቸው ከመሬት ተነስቶ ስንመለከቱ በዛ ደረጃ የተገነቡ ስትራክቸሮችን እናያለን። ኢትዮጵያ ዘመናዊ የመንገድ መሰረተ ልማት መገንባት ከጀመረችባቸው ከመቶ የተሻገሩ አመታት ጀምሮ ዘመኑ ያፈራቸውን ቴክኖሎጂዎች በመጠቀም ዛሬ ያለንበት ደረጃ ደርሳለች። ከመንገድ ማሳለጫ ግንባታዎች አኳያም ሊበረታታ የሚገባው እርምጃ ላይ እንዳለች በየወቅቱ በሚወጡ ጥናቶች ይረጋገጣል። ይሁንና ዛሬም ዓለም የደረሰችበት ትንግርት የሚሆኑ ማሳለጫ መንገዶችን በራስ አቅምና ሙያተኛ መገንባት እንድንችል ማድረግ እንደሚጠበቅ እንግዶቻችን የሚስማሙበት ጉዳይ ነው በጣም የኛ ደሞ በእኛ በኢትዮጵያ በኩል ደሞ የተሰራውን ያለው ሁኔታ ስንመለከት የቦሌ ተሸጋጋሪ ድልድይ ግንባታ በሀገር በቀል በሆነው በአሰር ኮንስትራክሽን የተገነባ ተሸጋጋሪ ድልድይ ነው። ይሄ ድልድይ በየትኛውም አይነት ሁኔታ በሌሎች የውጭ ካምፓኒዎች ከተሰሩት በምንም አይነት ነገር የማይተናነስ በጥራት ደረጃውም በጣም በጥሩ ደረጃ የተገነባ ድልድይ ነው። ይሄ ግንባታ ደግሞ ሲከናወን ደግሞ አብዛኞቹ ነገሮች በእርግጥ አጭር ነው። ኦፍኮርስ እዛ አካባቢ የተገነባው እንትን ነገር ግን እዛው ቦታው ላይ የብረት ማንጠፉም ሌሎች ስራዎች ደግሞ አብረው ተሰርተው የተጠናቀቀባቸው ሁኔታዎች ናቸው ያሉት። ስለዚህ በጣም ዘመናዊ የሆኑ ቴክኖሎጂዎችን ተጠቅሞ የድልድዩን አካላት በተለያዩ ቦታዎች ላይ አምርቶ ገጣጥሞ የመስራት ተግባራት ይከናወናሉ። በሌላ በኩል ደግሞ እዛው ቦታው ላይ ደግሞ አጠቃላይ የስትራክቸር ስራውን ሙሉ በሙሉ በቦታው ላይ እየተገነባ የተሰራባቸው ሁኔታዎች አሉ እና በጣም ለኔ ትልቅ ስሜት ከሚፈጥሩብኝ ነገሮች አንዱ ሀገር በቀል የግንባታ ስራ ተቋራጮች በአሁኑ ሰዓት አቅማቸው በከፍተኛ ደረጃ እያደገ ተወዳዳሪ የሆኑ ስራዎችን መስራት የቻሉባቸው ሁኔታዎች እጅግ በጣም የምንኮራባቸው መሆኑን በዚህ አጋጣሚ ለማንሳት ነው። ያለፈው እንዳለፈው ነው። አሁንስ ወደፊት መንሰራውን መፍትሄስ ለወደፊቱ ሊሻሻል የሚችል ነው ወይ ወይስ እንደገና ፍርሰን ነው መንሰራው? አንዱ ትልቅ እንደ ሀገር ያለብን ችግር እሱ ይመስለኛል። ሁሌ ከዜሮ የመነሳት አፍርሶ ከመነሳት መቀጠል የሚቻልበትን አቅጣጫ ከአሁኑ መቀየስ አለብንና አሁን የምንሰራቸው ነገሮች ለወደፊቱ ትራፊኩ ሲበዛ የሰው ቁጥሩ ሲበዛ ምናምን ማሻሻል የምንችለው ነው ወይ ወይስ እንደገና አፍርሰን ነው የምንሰራው የሚለው ላይ በትጋት መንቀሳቀስ አለብን እና የሌሎቹ አሁን ውጤት የምናየውና የምናደርገው ለዛ መዋል አለብን። የቻይና ሶፊስቲኬትድ የሆኑ ፕሮጀክቶች እዚህ ሀገር ደግሞ ከሃያና ከሰላ ከሰላሳ ዓመት በኋላ ሊያስፈልጉ ይችላሉ። ያኔ ምንድን ነው የምናደርገው? አፍርሰን ነው የምንሰራው ወይስ መቀጠል እንችላለን የሚለውን ነገር እና ለዛ ምን መዘጋጀት፣ ያው ቻይናን በአጋጣሚ የማየት እድል አግኝቱኝ አግኝቼ ያለሁኝ እኛ ሀገር ካለ ኦቨርፓስ የቻይና የሚለየው አክቹዋሊ የትራንስፖርቴሽን አገልግሎት ሁሉ ነው የሚሰጠው። እኛ ሀገር ያሉት ኦቨርፓሶች አብዛኛዎቹ እንደምታውቀው የተወሰኑ ቦታዎች ላይ ለምሳሌ ቦሌ ጋር ብትሄድ ከአምስት መቶ ወይም ከ200 ሜትር በማይበልጥ ኦቨርፓስ ፓስ የምታደርጋት ኦቨር ብሪጅ አለች። በጣም ጥቂ ትዬ እንትኖች ናቸው ያሉት። ቻይና ጋር ስትሄድ ግን አንዱ በአንዱ ሌየር ላይ የተደራረበ ብዙ መኪናዎች ማሳለጥ የሚችል ቅድም እንዳልኩ የትራፊክ ጃሚንጉን የሚቀንስ ነው። ቻይና ላይ ያለውን የትራፊክ አንዳንዴ ስትመለከት ትደግጣል። ግን ያ ሁሉ የለም ምንም ኮሽታ በቀላሉ ሲጓዝ ነው የምታየው። እና ያ የምንቀናበትና ነገም ሀብታችንን በትክክል ፕሮፐርሊ ማኔ ስናደርግ ወደዛ መድረስ የሚያግደን ነገር አይኖርም። ምናልባት ያ ሁሉም የሚለው ቢሆንም ደግሜ ማለት እፈልጋለሁ አይቻልም የሚባሉ ስራዎችን ዛሬ በጠቅላይ ሚኒስትራችን እየሰራ ነን ያለ ነው። ስለዚህ በሌላ አገር ላይ የምንቀናባቸውን ቴክኖሎጂዎች እኛ አገር ለመምጣት ብዙም ተግዳሮት አይፈጥርብንም። እውቀቱ አለ። ትልቁ ችግር የሀብት ችግር ነው። እሱን ደግሞ አሁን ባለው አማራጭ ሁኔታዎች ተጠቅመን መንግስት በሚሰጠን የፖሊሲ አቅጣጫ መሰረት ኢምፕለመንት ለማድረግ እኔ ቁርጠኝነቱ ይኖራል ብዬ አስባለሁ። የሀገር ሀብት የሆኑ መንገዶች እጅግ ብዙ መዋለ ንዋይ የሚፈስባቸው ናቸው። ማሳለጫ መንገዶች ደግሞ አገልግሎታቸውና የከተሞችን ስነ ውበት ይበልጥ የሚያሳዩ እንደመሆናቸው እንክብካቤ ያሻቸዋል። የተገነቡበትን እድሜ እንዲያገለግሉ ጥንቃቄ የተሞላበት አጠቃቀም ያሻቸዋል። ማስተማር ደግሞ ቅድሚያ የሚሰጠው ጉዳይ እንደሆነ በርካታ ባለሙያዎች ይስማሙበታል። በፈተናም የታገዘ የሰው ሀይል እውቃታችንም ከጊዜ ወደ ጊዜ የምናሳይበት እና ሰውን ደግሞ ረጅም ርቀት ማየት እንዲችል የምናደርግበት ዴይ ቱ ዴይ የሆነ ስራ ሰርቶ መውጣት ብቻ ሳቲስፋይድ ከመሆን አልፎ አለም እየሄደበት ወዳለው ቴክኖሎጂ፣ ሶፍትዌር ወዘተ የተነቃቃ የሰው ሀይል እንዲኖረን ችግር ፈቺ የሆነ ችግሮችን ማየቱ መንግስት እኮ ዝም ብሎ እንደዚህ አያደርግም፣ እንዲህ አያደርግም ዜጋው አሁን እንደዚህ ሆነ፣ እንደዚ ሆነ፣ ግጭት በዛ ከሚል ወጥቶ ግን መፍትሄ ሀሳብ የሚያቀርብበት ኢንተርቼንጆቹ ለሌሎችም ነገሮች ማሳለጫዎች የሚያቀርብበት ህብረተሰብና መሀንዲስ መፍጠር የግድ ይላል ብዬ ነው መልእክት ማስተላለፉ አንዱ የኢንጂነሪንግ ትምህርት ላይ በተለይ ስለ መንገድ ስራ ስታስብ ኮሚኒቲውን ያወያያል ይላል። ሶሾ ኢኮኖሚ ቼክ ታደርጋለች ይላል። በተለይ የማህበረሰብ ግንዛቤን ለመፍጠር ማህበረሰቡ ጋር ያለውን የመንገድ አገልግሎት በዛ ለግንዛቤ ሳትፈጥር ይሄ መንገድ በዚህ ጋ ይወጣል ብለህ የፈለገ ነገር ብትሰራ ህዝቡ እስካልተቀበለው ድረስ ነገ ያበላሸዋል፣ ወይም በየኔነት ስሜት ላይጠብቅልህ ይችላል። ስለዚህ ቀድሞ ግንዛቤ መፍጠሩ ምናልባት ትልቅ አድቫንቴጅ ይሆናል ብለን ነው የምናስበው። አዲስ አበባ አጠቃላይ መንገድ መሰረተ ልማት በዚህ ደረጃ እድገት እያሳየ የመጣበት ሁኔታ አለ። ነገር ግን ከአጠቃቀም ጉድለት ባሉ ሁኔታዎች ላይ በመንገድ አካላት ላይ የሚደርሰው ጉዳት ከፍተኛ ነው። በየአመቱ ከ110 ኪሜ እስከ 120 ኪሜ አካባቢ የሚደርስ የአስፋልት መንገድ ጥገና ብቻ እናከናውናለን። በሌሎች በጠጠር በኮብልስቶን የሚደረጉት ጨም ሲደመርበት ከዚህ በላይ ይሰፋል። ስለዚህ ሰፊ የጥገና ስራ የሚጠይቅ ነው። ያንንም ሁሉ አድርገን ሁሉም ቦታዎች ላይ ደርሰናል ብለን አይደለም የምንለው። ወደፊትም ተከታታይ ጥገናዎችን እያደረግን ለመድረስ ጥረት እያደረግን ያለነው። ስለዚህ ይሄ የሚያሳየው ምንድነው? የመንገድ ሀብት ላይ የሚደርሰው ጉዳት ምን ያህል ሰፊ መሆኑን ነው የሚያሳየው። እና የመንገድ ሀብቱን ከመጠበቅ ከመንከባከብና፣ በአግባቡ ከመጠበቅ አንጻር ኅብረተሰቡ ሰፊ ሚና አለውና የድርሻውን እንዲወጣ የሚለው የዘውትር መልእክታችን ነው።